ጤና ይስጥልኝ የተከበራችሁና የተወዳችሁ የኢትዮኒውስ ቤተሰቦች፣ እንደምናላችሁ። የዕለቱ ዜና ውጃችን ነው ጀምሯል። አዳዲስና ወቅታዊ መረጃዎችን እናሰማችኋለን። በቅድሚያ ማር ዜናዎችን እነግራችኋለሁ። አብራችሁ ቆዩም። በአማራ ክልል የተለያዩ አካባቢዎች በሰውና በንብረት ላይ ከፍተኛ ጉዳት ያስከተለ ወታደራዊ እንቅስቃሴ እንደቀጠለ ነው። በተለያዩ አካባቢዎች የተፈጸሙ ጥቃቶች ይህን ያሳያሉ። አገዛዙ ደግሞ ባለፉት ሁለት ቀናት ከባድ ውጊያ በተደረገባቸው አካባቢዎች የተጠናከረ የድሮን ቅኝት እያደረገ ነው ሲሉ ነዋሪዎች ለኢትዮ ኒውስ ተናግረዋል። የክልሉ ብልጽግና ጽህፈት ቤት በበኩሉ ጸረ ሰላም ሲል የጠራቸውን ቡድኖች አላማ ክሽፍ ያለው ይላል። በሌላ በኩል የክልሉ መንግስት ተኩስ አቁም ያለው ብሎም በማወጅ የመጀመሪያውን እርምጃ እንዲወስድ መጠየቁም ታውቋል። የፖለቲካ እስረኞች እንዲፈቱና በክልሉ ያለው ግጭት እንዲቆም የጠየቀውም አንድ ተቋም አለም በዝርዝር እናያለን በትግራይ ክልል የተፈጠረው የፖለቲካ ውጥረት እንደቀጠለ ነው። ውጥረቱ በአስመራ፣ በመቀሌ፣ በአዲስ አበባ ያለው ሹማምንት የፈጠሩትን የፖለቲካ አተካራ አጋግሎታል። ትላንት በአዲስ አበባ ቱጌታቸው የኤርትራ ኃይሎች ሲከሱ በመቀለ ህወሓትና በአስመራ ሻዕቢያ ተመሳሳይና ተቀራራቢ መልስ ሰጥተዋል። ወደ አዲስ አበባ የዘለቀው የጌታቸው ረዳ ጊዜያዊ አሰራር ቡድን በአዲስ አበባ ቆይታ ሶስተኛ ቀን ያስቆጠረ ሲሆን ከብልጽግና ሹሞችና ከተለያዩ ሀገራት አምባሳደሮችና ተቋማት ተወካዮች ጋር መክሯል። በአዲስ አበባ ቱጌታቸው ረዳ ከብልጽግና የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ጋር ሆነው ለአምባሳደሮች ማብራሪያ ሲሰጡ ዛሬ ታይተዋል። የብልጽግናው ሚኒስትር ትግራይን የረበሸው ኃይል አንጃ ነው ሲሉ ሰይመውታል። ሌትራል ጄኔራል ታደሰ ወረደ ደግሞ ከፊልድ ማርሻል ብርሃኑ ጁላ ጋር እየመከሩ ይገኛሉ እሳቸውስ ምን እየሰሩ የሚለውን ጨምሮም በዝርዝር እናያለን። የቀድሞ ከንቲባ የ13 ዓመት እስራት ተፈረደባቸው። ፍርድ ቤት የቀረቡት የብልጽግናው መንግስት አመራርና የቀድሞ ከንቲባ ዛሬ ጥፋተኛ ተብሎ ተፈርዶባቸዋል። በሙስና ነው የተፈርደባቸው የተባሉት የዋሳ ከንቲባን ጉዳይ በዝርዝር እናያለን። የአውሮፓ አባል ሀገራት በሱዳን የፈጥኖ ራሽ ኃይል መሪ መሐመድ ሐምዳ እንዳጋሎና ወንድማቸው ላይ ማዕቀብ እንዲጣሉ ውሳኔ ያሳልፏል። ሌላ በኩል በሱዳን ከኬንያ የሚገቡ ምርቶች ላይ ማዕቀብ ጥላለች። ማዕቀቡ የተጣለው የጀነራል አልቡራን ኃይል ሲሆን ኬንያ አሁን ላይ እያደረገችው ያለውን ጉዳይ ሱዳን አልቀበለውም በማለት ለዚህ የዲፕሎማሲ እጥፋት ነው ኬንያ ላይ ማዕቀብ የተጣለባት፣ በዝርዝር እናያለን። ሩሲያም የአሜሪካን የተኩስ አቁም ሀሳብ በመርህ ደረጃ እንደምትቀበለው አስታውቃለች። ወደ ሞስኮ የሚያቀናው የአሜሪካ ልዑክ በዝርዝር ጉዳዮች ላይ ከሩሲያ ከፍተኛ ባለስልጣናት ጋር ይመካከላል ተብሎ ይጠበቃል። የሩሲያው ፕሬዚዳንት ፑቲን ዛሬ ለጋዜጠኞች መግለጫ ያሰጡ ሲሆን ጉዳዩን እንቀበለዋለን ግን እናየዋለን ብለዋን። በዚህ ላይ ተጨማሪ አለን። እስራኤል በጋዛ የዘር ማጥፋት ተግባርና ጾታዊ ጥቃት ፈጽማለች ሲሉ የተመድ ባለሙያዎች ከሰሷት። ሪፖርቱ እንደገለጸው የእስራኤል ኃይሎች ፍልስጤማውያንን ልብሳቸውን በመግፈፍ በአደባባይ እርቃናቸው እንዲታዩ አድርገዋል፣ ወሲባዊ ጥቃት ፈጽሙባቸዋል ይላል። እነዚህ ላይ ሌሎችን ጉዳዮች በዝርዝር እነግራቸዋለሁ። ወደ ዝርዝሩ አልፋለሁ። አብራችሁ ቆዩ። በአማራ ክልል የተለያዩ አካባቢዎች በሰውና በንብረት ላይ ከፍተኛ ጉዳት ያስከተለ ጦርነት ቀጥሏል። አገዛዙ ደግሞ ባለፉት ሁለት ቀናት ከባድ ውጊያ በተደረገባቸው አካባቢዎች የተጠናከረ የድሮን ቅጭት እያደረገ ነው ሲሉ ነዋሪዎች ሌሲዮኖች ተናግረዋል። የክልሉ ብልጽግና ጽህፈት ቤት በበኩሉ ጸረ ሰላም ሲል የጠራቸውን ቡድኖች አላማ አክሽፍ ያሉ ባይ ነው። በሌላ በኩል የክልሉ መንግስት ተኩስ አቁም ብሎም በማወጅ የመጀመሪያውን እርምጃ እንዲወስድ መጠየቁ ታውቋል። የፖለቲካ እስረኞች እንዲፈቱና በክልሉ ያለው ግጭት እንዲቆም የተጠየቀው በመንግስት ተቋም በኩል ነው። በምስራቅ ጎጃም ዞን ደብረ ኤልያስ ከተማ በዛሬ ሁለት የፋኖ ኃይሎች ወደ ከተማ በመግባት በአገዛዙ ወታደሮች ላይ እርምጃ መውሰዳቸው ታውቋል። በከተማዋ አበሸም በተባለ አካባቢ የገቡት የፋኖ ኃይሎች ከጠዋት 12 ሰዓት ጀምሮ በፈጸሙት ጥቃት በአሰሳ ላይ የነበሩ የአገዛዙ ጦር አባላት ተገድለዋል፣ ትጥቃቸውን በፋኖ ተወስደዋል ሲሉ የአካባቢ ነዋሪዎች ለኢትዮኒስ ተናግረዋል። በሌላ በኩል በዞኑ እነማይ ወረዳ ደብረ ገነት ጎተራ ቀበሌ ከመጋቢት 3 2 2017 ጀምሮ ነዋሪዎች በአገዛዙ ጦር አባላት ዘረፋ ፈጽሞብናል ብለው ቅሬታቸውን አሰምተዋል። በዚህም ጥሬ ገንዘብን ጨምሮ የፍጆታና የቀንድ ከብቱት ተዘርፈናል የሚሉት ነዋሪዎቹ በዘረፋ ወቅት ድርጊቱ የተቃወሙ ነፍሰ ጡር ሴትን ጨምሮ በርካቶች ድብደባና ና እንግልት እንደተፈጸምባቸው ነው ያስታወቁትም። 14 የአካባቢው ነዋሪዎች ዘረፋ እንደተፈጸምባቸው የተሰማ ሲሆን አምስት ሰዎች ደግሞ በወታደሮች ተይዘው ተወስደዋል ተብሏል። በወታደሮች ተይዘው ተወስደዋል ከተባሉት አምስት ሰዎች መካከል ሶስቱ ሴቶች ሲሆኑ አስናቁማነ ስመኝ ወለይ ቢተው አባተም እንዲሁም አቶ ደምሴ ስለሽና አቶ ሃይማኖት አዱኛው ድብድባ ተፈጸሙባቸው ለስር መዳረጋቸው ታውቋል በተያያዘም በወረዳው አዲስ አለም ቀበሌ የተመሳይ እንቅስቃሴ ላይ የነበረ የአገዛዝ ጦር በፋኖ ኃይሎች ውጊያ ተከፍቶበት ወደ ኋላ ለመመለስ ተገዷል ተብሏል በሰሜን ወሎ ዞን ላሊበላ ቀጠና ከኤርፖርት ቅርብ ርቀት ውጊያ እንደነበር ለማወቅ ተችሏል የላሊበላ ኤርፖርት ከሚገኝበት ሹምሻ ከተማ 3 ኪሎ ሜትር ርቀት ጸዳ ማዶር አምባ በተባለ አካባቢ በአገዛዝ ጦርና ፋኖ ኃይሎች መካከል ውጊያው መደረጉን የሚገልጹት ምንጮች በውጊያው የፋኖ ኃይሎች ወደ ቦታው የተንቀሳቀሰውን የአገዛዙ ኃይል ወደ መጣበት መልሰውታል ተብሏል። ለሰዓታት የቆየ ውጊያ እንደነበር የሚገልጹ የአካባቢ መረጃ ምንጮች በዚህም ከፍተኛ ሰብአዊ ጉዳት ደርሷል ሲሉ ተናግረዋል። የአገዛዙ ጦር ከርቀት በሚተኩሳቸው ከባድ መሳሪያዎች የንጹሐን ቤትና ንብረት መውደሙን ታውቋል። በሌላ በኩል ባለፉት ሁለት ቀናት ከባድ ውጊያ በተደረገባቸው የልዲያ ዙሪያ አምባስል አካባቢዎች የተጠናከረ የድሮን ቅኝት እየተደረገ ይገኛል ሲሉ ነዋሪዎች ተናግረዋል። ጥቃት ሊፈጽም ይችላል በሚል ስጋት ላይ መሆናቸውን የሚገልጹ ነዋሪዎቹ በተለይም በመርጦ መቻሬ ዜት በር ጃርሳ መዳን ያለም እንዲሁም ቀይ አምባ ሰንቦ ቃሊም እንዲሁም ወደ ድጋማው የአምባስል አካባቢዎች አገዛዙ የድሮን ቅኝት እያደርግ ይገኛል ሲሉ አስታውቀዋል። ባለፉት ሁለት ተከታታይ ቅናት የአማራ ፋኖ በወሎ ቤተ አማራ በወልዲያ ደሴ ከተሞች ቅርብ ርቀት በሚገኙ አካባቢዎች ይጠናከር ወታደራዊ ጥቃት መክፈቱ በዚህም ከፍተኛ ሰባዊና ቁሳዊ ጉዳት ተመዘገበት ውጊያ መደረጉ መዘግባች ይታወሳል። ይህ የሰሞኑን ጥቃት ተከትሎ በአካባቢው ወታደራዊና የብልጽግና ሹማምንት ላይ ከፍተኛ ድንጋጤ መፈጠሩ ነዋሪዎች ነግረውናል። በሌላ በኩል ደግሞ የክልሉ ብልጽግና ጽህፈት ቤት ኃላፊ እርጋ ሲሳይ የጸረ ሰላም ቡድኖች አላማ ህልውና ማክሸፍ ችለናል ይላሉ። አቶ ይርጋ የክልሉ ሰላምና የህዝቡን ደህንነት ለአደጋ አጋልጠው የቆዩትን ጸረ ሰላም ቡድኖች እውነተኛ ማንነትና አላማ ህዝቡ እንዲገነዘብ አድርገናል ባይ ናቸው። በዚህ በአሁኑ ወቅት ጸረ ሰላም ቡድኖቹ በከፍተኛ ሁኔታ ተዳክመው ወደማይቀረው የክስመት ደረጃ ላይ ደርሰዋል ሲሉ ተደምጠዋል። ሆኖም አቶ ይርጋ ጸረ ሰላም ቡድን ሲል የጠራቸው አካላት እነማን እንደሆኑ ግን አልጠቀሱም። ብልጽግና ከዚህ ቀደም የፋኖ ኃይሎችን ጽፈኛ ሲል የሚደመጥ ሲሆን አሁን አቶ ይርጋ ሲሳይ ጸረ ሰላም ቡድኖች ሲል የገለጻቸው የፋኖ ኃይሎችን ይሁን አይሆን ግን አላብራሩም። ሆኖም በአማራ ክልል ሲንቀሳቀሱ የነበሩና አካባቢውን ለማተራመስ ሲጥሩ በነበሩ ጸረ ሰላም ቡድኖች ክልሉ በርካታ ፈተናዎች ሲያስተናግድ ቆይቷል። ከቅርብ ጊዜ ወዲህ ደግሞ ክልሉ አስደናቂ ለውጥን ማድረግ ችሏል ብሏል አቶ ይርጋ ሲሳይ። በሌላ በኩል የክልሉ መንግስት ተኩስ አቁም ያለው ብሎ በማወጅ የመጀመሪያውን እርምጃ እንዲወስድ መጠየቁ ታውቋል። የፖለቲካ እስረኞች እንዲፈቱና በክልሉ ያለው ግጭት እንዲቆም ነው የተጠየቀው። የአገዛዙ ሀገራዊ ምክክር ኮሚሽን ኮሚሽነር ፕሮፌሰር መስፍን አራያ ከብልጽግና ባለስልጣን አረጋ ከበደ ጋር በተወያዩበት ወቅት ነው ይህንን የተኩስ አቁም ጥያቄ ማቅረባቸው የተሰማው። ኮሚሽነሩ ምክክሩን አካታች በሆነ ሁኔታ ማከናወን እንዲችል በማንኛውም አካባቢ በፖለቲካ ጉዳዮች ምክንያት የታሰሩ እስረኞች እንዲፈቱ፣ የክልሉ መንግስት በራሱ በኩል እርምጃ እንዲወስድ፣ እንዲሁም በሌሎች ላይም ግፊት እንዲያደርግ ሲሉ ነው የኮሚሽኑ አመራሮች ጠየቁ የተባለው። በተጨማሪም በክልሉ ያለው ግጭት ቆሞ አስቻ የምክክር ሁኔታ እንዲኖር ራሱ የክልሉ መንግስት ተኩስ አቁም ያለው ብሎም በማወጅ የመጀመሪያውን እርምጃ ይውሰድልኝ ሲሉ ጠይቀዋል ተብሏ። በዚህ ጉዳይ ላይ ታዲያ የክልሉ መንግስት ሆነ የፌዴራሉ መንግስት ያለው ጉዳይ የለም። ከዚህ በፊትም በተለያዩ አካባቢዎች እኒሁ ኮሚሽነር የታሰሩት ይፈቱ፣ ተኩስ ይቁምልኝ ሲሉ ሲደመጡ የነበረ ቢሆንም በየትኛውም አካባቢ ግን ተቀባይነት አላገኙም። በትግራይ ክልል የተፈጠሩ የፖለቲካ ውጥረት እንደቀጠለ ነው። ውጥረቱ በአስመራና በመቀሌ እንዲሁም በአዲስ አበባ ያሉ ሹማምንት የፈጠሩትን የፖለቲካ ተካራ በግልጽ አጋግሎታል። ትላንት በአዲስ አበባ አቶ ጌታቸው የኤርትራ ኃይሎችን ሲከሱ በመቀሌ ህወሓት፣ እንዲሁም በአስመራ ሻዕቢያ ተመሳይና ተቀራራቢ መልስ ሰጥተዋል። ወደ አዲስ አበባ የዘለቀው የጌታቸው ረዳ የጊዜ አሰራር ቡድን በአዲስ አበባ ቆይታው ሶስተኛ ቀኑ ያስቆጠረ ሲሆን ከብልጽግና ሹሞችና ከተለያዩ ሀገራት አምባሳደሮች ጋር እየመከረ ታይቷል። በአዲስ አበባ አቶ ጌታቸው ረዳ ከብልጽግና ውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ጋር ሆኖም ለአምባሳደሮች ማብራሪያ ሰጥተዋል። የብልጽግና ሚኒስትር ትግራይን የረበሸው ኃይልን አንጃ ብለው ለፈረንጆች ሲናገሩት ሰምተዋል። ሌተናል ጀነራል ታደሰ ወረደ ከፊልድ ማርሻል ብርሃኑ ጁላና ከሌሎች ጋራም ተመካክረዋል ተብሏል። መቀለን ከተቆጣጠረ ሁለተኛ ቀን ያስቆጠረው የእነ ዶክተር ደብረጽዮን ህዋት ትላንት ምሽት ህዝቡም እንዲረጋጋ ጥሪ አቅርቦ ነበር። ምክትል ሊቀመንበሩ አማኑኤል አሰፋ በትግራይ መፈንቅለ መንግስት ተካሂዷል የሚባለው ፍጹም ውሸት ነው፣ ህዋት በጊዜ አሰራሩ ያለውን የስልጣን ድርሻ ከማስተካከል የዘለለ አንዳቸው የተወሰደ እርምጃ የለም ሲሉ ክደዋል። ህዝቡ በተዛባ ወሬ ወደ አላስፈላጊው ዥንብር በማስገባት መሬት ላይ በሌለ ግጭት ውጥረት ውስጥ ማስገባት ኃላፊነት ከሚሰማው ፖለቲከኛ የሚጠበቅ አይደለም በማለት የአቶ ጌታቸው ረዳ ቡድንና ሌሎች ከሰዋል። የሚያሰጋ ነገር በሌለበት ሁኔታ ገንዘብ ከባንክ ለማውጣትና ስቢዛ ለመግዛት መሯሯጥ አይገባውም በማለት የተናገሩት አቶ አማኑኤል ይህም ባለፈው አንድ ወር ውስጥ እየባሰ የመጣ ጉዳይ ነው። ከሰሞኑ በትግራይ ክልል ባለው ሁኔታ ነዋሪዎች ጦርነት ይቀሰቀሳል በሚል በስፋት ከባንክ ገንዘብ እያወጡ ፓርቲዛን በስፋት እየገዙ የነበረ ሲሆን ዛሬም ጉዳይ ቀጥሏል ተብሏል። አንዳንድ ተዘግቶ የነበሩ የከተማው ሱቆችና የንግድ መደብሮች ግን ዛሬ ተከፍተዋል። በህዝቡም በኩል አንጻራዊ መረጋጋት ታይቷል ይላሉ። ኢትዮ ኒውስ ከምንጮች እንዳረጋገጠችው ዛሬ በመቀለም የወረዳና የክፍለ ከተማ ምክር ቤቶች ጉባኤ እያደረጉ ሲሆን እነዚህ ምክር ቤቶች ከዚህ በፊት በተካሄደው ምርጫ የተመረጡና ህገወጥ ነው ተብሎ በፕሪቶሪያው ስምነት መሰረት እንዲፈርስ የተወሰነባቸው የመንግስቱ አካል ነበሩ ተብሏል። አቶ አማኑኤል አሰፋ ህወሓት በፕሪቶሪያው ሰላም መሰረት ለፌዴራል መንግስት የሰጠውን እውቅና ማጠናከር በና በመመካከር መስራታችን እንቀጥላለን ሲሉ ከብልጽግና ጋር ለመስራት ፍላጎት እንዳላቸው ተናግሯ ፓርቲው ባነሳቸው የጊዜ አሰራር ፕሬዚዳንት ምትክ ከፌዴራል መንግስት ጋር በመተማመን አዲስ ፕሬዚዳንት ይመርጣል ማለትም ተናግሯ። ወደ አዲስ አበባ ከመጡት መካከል አንዱ የሆኑትና የጊዜ አሰራሩ ምክትል ፕሬዚዳንት የሆኑት ሌተራል ጀራል ታደሰ ወረደ በአዲስ አበባ በዚህ ጉዳይ ላይ እየመከሩ ነው ተብሏ። ምክክሩ ራሳቸውን ወደ ፕሬዚዳንትነት የሚያመጣቸው ይሁን አይሁን በትክክል እስካሁን ድረስ ባይታወቅም በዚህ ግን እየታሙ ይገኛሉ። ከዚህ በፊት በነ ዶክተር ደብረጽዮን በኩል አቶ ጌታቸውን ተክተው ፕሬዚዳንት እንዲሆኑ ለአብይ አህመድ ተነግሯቸውና ውይይት ተደርጎ የነበረ ቢሆንም አብይ አህመድ አልቀበላቸውም እስኪ ድጋሚ ተመካከሩ ብለው ወደ መቀሌ መልሳቸው ነበረ። ታዲያ በዚህ ውጥረት ውስጥ የአስመራ ኃይሎች አሁንም ያካትት የመረጃ ስርጭት ብሎም ክስና ማስተባበያ ቀጥሏል። ትላንት በአዲስ አበባ አቶ ጌታቸው የኤርትራ ኃይሎችን ሲከሱ፣ በመቀለ ህወሓት በአስመራ ሻእቢያ ተመሳሳይ ምላሽ ለአቶ ጌታቸው አቅርበዋል። በመቀለ ምላሽ ሰጡት አቶ አማኒል አሰፋ ከኤርትራ መንግስት ጋር ግንኙነት አላቸው የሚለው ወሬ ብሬ ወለደ ውሸት ነው ሲሉ ከምኖታል። ከኤርትራ መንግስትም ከኢትዮጵያ መንግስት እውቅና ውጭ የሚካሄድ ግንኙነት የለንም የሚሉት አቶ አማኑኤል ለፌዴራል መንግስቱ ስልጣን ተገቢ እውቅና ያላቸው መሆኑና ክብር እንዳላቸው ለማሳየት ይህንን አጋጣሚ ተጠቅሞበታል። ታዲያ አቶ አማኑኤል አሰፋ በኤርትራ ወታደሮች ቁጥጥር ስር ይገኛሉ በሚባሉ የትግራይ ክልል ቦታዎችን ዝምታ ያመረጡ ሲሆን፣ በተቃራኒው መሬት አልያዝንም የሚለው መልስ ከአስመራ ተሰምቷል። የኤርትራ የማስታወቂያ ሚኒስትሩ የማነ ገብረመስቀል ትላንት በትዊተር ገጻቸው ባሰፈሩት የኤርትራ መንግስት የያዘው የትግራይ መሬት የለም። የፕሪቶሪያው ሰላም ስምነት መተግበርም አለመተግበርም የኢትዮጵያ ውስጥ ጉዳይ እንጂ ኤርትራን አይመለከትም በማለት መልሰው ነበረ። ዛሬ በአዲስ አበባ የብልጽግናው መንግስት መሪዎችና አቶ ጌታቸው ረዳ ለዓለም አቀፍና አህጉር አቀፍ ተቋማት ተወካዮችና አምባሳደሮች የትግራይ ክልል ሁኔታ በተመለከተ ሰፊ ማብራሪያ ሰጥተዋል ብሏል የብልጽግና መንግስት ሚዲያዎች። የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስና ጌታቸው ረዳ በመቀለም እየረበሸ ያለውን አንድ የህወሓት አንጃ ነው በማለት ስያሜ በመስጠት ለዲፕሎማቶቹ አስረድተዋል ብሏል ሚዲያዎቹ። ይህን አንጃ ሲሉ የጠሩትን ኃይል የፕሪቶሪያውን ለመፈጸም እንቅፋት የፈጠረ ነው ማለት የከሰሱ ሲሆን ችግሩን ለመፍታት አንጃው እናስወግዳለን፣ ይህንን ለማስወገድም እየሰራን ነው ማለት አስረድተዋል የተባለው አገዛዙ የትግራይ ክልል ሁኔታ ልክ እንደ ጎረቤት ከሀገር በቅርብ እየተከታተሉ ትገኛለሁ ማለት የተናገረበት እየመድረክ ችግር ፈጣሪ የተባለው አንጃ እንደሆነ በማስረዳትና በመኮንን ላይ ያተኮረ መድረክ ነበር ተብሏል። ይህ በእንዲህ እንዳለ የትግራይ ክልል ሁኔታ አሳስቦኛል በሚል የሚወጡ መግለጫዎች አሁንም ቀጥሏል። የፕሪቶሪያው ስምነት ያስፈርመውና የስምነት ተቆጣ ተቆጣጣሪ የሆነውን የአፍሪካ ህብረት የተፈጠረውን ችግር በሰላምና በንግግር እንዲፈታ አሳስቧል። በክልሉ ሰላምና መረጋጋት አስፈላጊ መሆኑን አጽንኦት በመስጠት የጠየቀው ድርጅቱም ሁለቱ ወገኖች ራሳቸው እንዲቆጥቡና ገንቢ ውይይት እንዲያካሂዱ ጥሪ አቅርቧል። ከአሁን ወቅታዊ ሁኔታ በመነሳት በኢትዮጵያ መንግስትና በህወሓት መካከል በጥቅምት 2015 ዓ ም በተፈረመ የግጭት ማቆም ስምምነት የተደነገጉ ግዴታዎች እንዲወጡ እንደሚያበረታታ የአፍሪካ ህብረት ገልጿል። ስምምነቱን ማክበር በከፍተኛ ጥረት የተገኘውን ሰላም ለማስጠበቅ ለዘላቂ ሰላም ግንባታ ለርቅና ለልማት ምቹ ሁኔታ ለመፍጠር ወሳኝ መሆኑን ክብረቱ አስገንዝቧል። ነገር ግን ብልጽግናና ህወሓት ሊስማሙባቸው የሚችሉባቸው ጉዳዮች የለም የሚሉ አስተያየት ሰጮችም አሉ። በአሁኑ ሰዓት ህወሓት ከህልውና ታግደው በምርጫ ቦርድ እስከ ግንቦት ድረስ ጉባኤ አካሄድ የተባለ ቢሆነም ገና በጊዜ አሰራር ውስጥ ያለውን ስልጣን ለማስጠበቅ እየተራመሰ ይገኛል። ይህንን የጊዜ አሰራሩን ስልጣን ማስጠበቅ ቢችል እንኳን ጉባኤ አድርጎ ከብልጽግና ጋር ተስማምቶ ቀሪዎች ስራዎችን መስራት የሚችልበት እድል የለም ይላሉ። ታዲያ የመረጃ ምንጮቻችን እንደሚያመለክቱት ከሆነም ግን በህወሓትም ሆነ በብልጽግና በኩል የተለያዩ ዝግጅቶች እየተደረጉ ነው ያሉት። አብዛኛው ዝግጅቶች ህዝብን ማሰባሰብ፣ ጦርነት መቀስቀስና ግጭቱን በበላይነት ለማጠናቀቅና አስቀድሞ የፕሪቶሪያውን ስምነት ያፈረሰው የከሌ ነው ብሎ በዓለም አደባባይ ለመከሰት የሚደረጉ ጥረቶች እንደሆኑ ተረድተናል። የቀድሞ ከንቲባ የ13 ዓመት እስራት ተፈርደባቸው ፍርድ ቤት የቀረቡት የብልጽግና መንግስት አመራርና ከንቲባ ዛሬ ተፈርዶባቸዋል። የቀድሞ ሐዋሳ ከንቲባ ናቸው፣ 13 ዓመት ጽኑ እስራት የተቀጡት። የሐዋሳ ከፍተኛ ፍርድ ቤቱ የቀድሞ ከንቲባ ረዳት ፕሮፌሰር ጸጋዬ ቱኬም በ13 ዓመት ጽኑ እስራት ቀጥቻለሁ ብሏል። ፍርድ ቤቱ በቀድሞ ሐዋሳ ከንቲባ ላይ የቅጣት ውሳኔውን ያሳለፈው ዛሬ መጋቢት 5 2017 ዓ ምት በኋላው ችሎት ሲሆን ፍርድ ቤቱ በረዳት ፕሮፌሰሩ ላይ የቅጣት ውሳኔውን ያሳለፈባቸው በስልጣን አላግባብ ተገልግለዋል ከ97 ሚሊዮን ብር በላይ የመንግስትና የህዝብ ገንዘብ እንዲባክን አድርገዋል ማለት ነው። ቅጣቱ የተተላለፈው የተከሳሹ ጥፋተኝነት በክልሉ ዋና ኦዲተር መስሪያ ቤት ግኝትና በሰው ማስረጃ መረጋገጥ ነው ሲል በንባብ በተሰማ ውሳኔ ዝርዝር ላይ ያስጠቅሷል። በመሆኑም ረዳት ፕሮፌሰር ጸጋይ ከተከሰሱበት ከታሰሩበት ቀን ጀምሮ በሚቆጠር የ13 ዓመት ጽኖት ስራትና 21 ሽብር እንዲቀጡ ውሳኔ አሳልፏል ነው የተባለው። በከንቲባ መዝገብ የተከሰሱት ሁለተኛ ተከሳሽ አቶ ተሰማ አዳንጉሼም በሶስት ዓመት ጽኖት አንድ ሽህ ብር፣ ሶስተኛ ተከሳሽ አቶ ታሪክ ታመነ ዓመት፣ አራተኛ ተከሳሽ አቶ ታፈሰ፣ አምስተኛ ተከሳሽ አቶ ሰይፈ ፋሊሳ በስምንት ዓመት ወር ጽኖት። አገዛዙ በሙስና የተጨማለቀበት አጠቃላይ ስርዓት የገነባ ሲሆን እንደነዚህ አይነት ሰዎች ሙስና ብቻ ሲሆን የፖለቲካ አስተላልፋቸው በመቀየራቸው እንደሚቀጡ ፖለቲከኞች አስተያየት ይሰጣሉ። ብሔራዊ አደጋ ሆኖብኛል ያለውን ሙስና መቋቋም የተሳነውና ኮሚቴ አቋቁሞ ኮሚቴው ራሱ በሙስና የተዘፈቀበት አገዛዙ ለይምስል አንዳንድ አካባቢዎች ላይ ሙስና ተፈጥሯል ማለት የሚያወራና የሚወስን ቢሆንም ሙሉ ለሙሉ በአገሪቱ ባለው ግጭት ያልተጠና የሀብት ክፍፍልና ጥናትና ጨረታ ያልወጣባቸው አጠቃላይ ኮንስትራክሽኖችና ስራዎች የሚሰሩበት ሀገር ዋነኛ መነሻ ሙስናና ሙስና መሆኑ ይታወቃል። የአውሮፓ ፓርላማ አባል ሀገራቱ በሱዳን የፈጥኖ ድራሽ መሪ መሐመድ ሐምዳን ዳጋሎና ወንድማቸው ላይ ማዕቀብ እንዲጣል ውሳኔ አሳልፈዋል። በሌላ በኩል ሱዳን ከኬንያ የሚገቡ ምርቶች ላይ ማዕቀብ ጥያለው ብላለች። የአውሮፓ ፓርላማ አባል ሀገራት የሱዳን ፈጥኖ ድራሽ ኃይል ዋና አዛዥ መሐመድ ሐምዳን ዳጋሎና የቡድኑ ከፍተኛ አዛዥ የሆኑትን ወንድማቸውን አብድል ራሂም ሐምዳን ዳጋሎን ጨምሮ በሱዳን ጦርነት ተዋናዮች ላይ ማዕቀቦች እንዲጥሩ በድምፅ ብልጫ ባሳለፈው ውሳኔ ጠይቋል። የህብረቱ ፓርላማ በሀገሪቱ በሚካሄደ ጦርነት የጦር ወንጀል ምርመራ እንዲደረግ እንደሚደግፍ አስታውቋል። ፓርላማው ሁሉም የሱዳን ተፋላሚ ወገኖች በአስቸኳይ ተኩስ እንዲያቆሙና ለጦርነት ድርድር ላይ የተመሰረተ መፍትሄ እንዲፈልጉም ጠይቋል። የአሜሪካ መንግስት ከዚህ በፊት በፈጥኖ ራሽ ኃይል ዋና አዛዥና ሰባት በአረብ ኤምሬትና ኬንያ በሚገኙ ድርጅቶች ላይ ማቀምጣሉ ይታወቃል። በዘር ማጥፋት ወንጀል የተከሰሱት እኒሁ ሐምዳን ዳጋሎ የአብይ አህመድ የቅርብ ወዳጅ ሲሆኑ ኤምሬትን ጨምሮ አብይ አህመድ በግላጭ የሚደግፋቸው ናቸው። የብልጽግናው አገዛዝ በሱዳን እጁን አስገብቶ እየበዘበዘና ጦርነትን እያዋለደ ከቆየ በኋላ ሀምዳን ዳጋሎን ተጠቅመው የሱዳንን መንግስት ከረበሸ አመታት ተቆጥረዋል። ታዲያ በጦርነቱ ሀምዳን ዳጋሎ አሁን ዝቅተኛ አቅም እያስመዘገቡና ተሸናፊነታቸው እያረጋገጡ ቢሆንም በኬንያ የሽግግር መንግስትና የትዩ መንግስት ለመስረት ጥረት እያደረጉ ይገኛሉ። ኬንያ ታዲያ ለፈጥኖ ደራሽ ኃይሉ ድጋፍ ሰጪ የታጣቂ ቡድንና አጋሮች ስብሰባ አመቻችታለች። ማለት ዛሬ ሁለት ማዕቀብ ተጥሎባታ ማዕቀቡን የጣለባት የሱዳን አገዛዝ ነኝ የሚለውና የአጠቃላይ የሱዳን ወታደር ሚካኤል መሪም አልቡርሃን ናቸው። የሱዳን ካቢኔ ውሳኔውን መሰረት በማድረግ በባህርም ሆነ በየብስ እንዲሁም በአየርና የኬንያ ምርቶች ወደ ሀገሪቱ እንዳይገቡ ጥብቅ ቁጥጥር ይደረጋል ብሏል። የሱዳን የንግድና አቅርቦት ሚኒስቴር ውሳኔውን የሱዳን ብሔራዊ ጥቅምና ደህንነት ለማስጠበቅ የተወሰደ ወሳኝ እርምጃ ነው ሲል አሞካሽቶታል። ኬንያ በሱዳን ሰጣለባት የምርቶች እገዳ እስካሁን ድረስ ሰጠችው ምላሽ የለም። ኬንያ ከሱዳን መንግስት ጋር እየተዋጋ ለሚገኘው የፈጥኖ ደራሽ ኃይል የተለያዩ ድጋፎችን ታደርጋለች በሚል በሱዳን ተደጋጋሚ ክሶች ሲቀሩባት ይደ መጣል ሩሲያ የአሜሪካን የተኩስ አቁም ሀሳብ በመርህ ደረጃ ተቀብያዋለሁ ብላለች። ወደ ሞስኮ የሚያቀናው የአሜሪካ ልዑክ በዝርዝር ጉዳዮች ላይ ከሩሲያ ከፍተኛ ባለስልጣናት ጋር ይመክራል ተብሏል። የሩሲያ ፕሬዚዳንት ቭላድሚር ፑቲን አሜሪካ ያቀረበችውን የ30 ቀናት የተኩስ አቁም ስምምነት ሀሳብ ማሻሻል በሚገባቸው በርካታ ነጥቦች እንዳሉ ተናግረዋል። ፕሬዚዳንቱ የተኩስ አቁም ሀሳቡን በመርህ ደረጃ መቀበላቸውን ገልጸው፣ ነገር ግን ማንኛውም የተኩስ አቁም ስምምነት ለጦርነቱ መጀመር ምክንያት የሆኑ ዋነኛ አጀንዳዎችን እውቅና እንዲሰጥ ጠይቀዋል። ፑቲን ለአሜሪካ ጥያቄ የሰጡት መልካም ምላሽ ለአሜሪካ ጥረት ያላቸውን ድጋፍ የሚያሳይ እንዲሁም በጉዳዩ ላይ ተጨማሪ ውይይቶች እንዲደረጉበት በር የከፈተ ነው ተብሎላቸዋል። ከዚህ ጎን ለጎን የስምምነቱ ሰነዶች ባነሷቸው ሀሳቦች ዙሪያ መስተካከልና መተካት አለባቸው ያሏቸውን ሀሳቦች በግልጽ አስቀምጠዋል። ከነዚህ መካከል ለሩሲያ ደህንነት ዋስትና መስጠትና የተኩስ አቁም ስምነት ወደ ዘላቂ ጦርነት ማቆም እንዲያመራ የጠየቁባቸው ሀሳቦች ቀዳሚ ሆነዋል። ፑቲን በክሪምሊ ለጋዜጠኞች በሰጡት ማብራሪያ ጦርነቱን ለማቆም በቀረቡ ሀሳቦች ተስማምተናል፣ ነገር ግን ይህ ተኩስ አቁም ዘላቂ ሰላምን የሚያመጣና የዚህ ቀውስ ዋና መንስኤን ለማስወገድ የሚያስችል መሆን አለበት ከሚለው እውነት ጋር እንቀጥላለን ብሏል። በተጨማሪም ሰላም ለማስፈን እየጣሩ የሚገኙ የአሜሪካ ፕሬዝዳንት ትራምፕን አመሰግናለሁ፣ ሀገራት ወደ ሶስተኛው የዓለም ጦርነት ተቃርቦ የነበረውን ፍጥጫ ለማርገብ መወሰናቸው በዓለም በዓለም አቀፍ ሰላም ላይ ትልቅ ሚና ያለው ነው ሲሉ አሞካሽተዋል። ትራምፕ በበኩላቸው የፑቲን ንግግር በጣም ተስፋ ሰጪ ነው ሲሉ የገለጹ ሲሆን ሩሲያ ትክክለኛውን ነገር ታደርጋለች የሚል እምነት አለኝ ይላሉ። ወደ ሩሲያ የሚያቅናው የአሜሪካ ከፍተኛ ልዑክ ቡድን ከሩሲያ ባለስልጣናት ጋር በሚያደርገው ውይይት ያላለቁ ጉዳዮችና ዝርዝር ነጥቦች ላይ እንደሚነጋገርም ትራምፕ ገልጸዋል። እስራኤል በጋዛ የዘር ማጥፋት ተግባርና ጾታዊ ጥቃት ፈጽማለች ሲል የተመድ ባለሙያዎች ከሰሳት። ፍልስጤማውያንን ልብሳቸውን በመግፈፍና በአደባባይ እርቃናቸው እንዲታዩ አድርገዋል ማለት እንዲሁም ወሲባዊ ጥቃት ፈጽሞባቸዋል በማለት የእስራኤል ወታደሮች ከሷል እስራኤል በጋዛ የዘር ማጥፋት ተግባርና ጾታዊ ጥቃት ፈጽማለች የሚለው የተመድ ባለሙያዎች ውድን ትላንት ይፋ አድርጎታ የተባበሩት መንግስታት ድርጅት ተመድ ባለሙያዎች እስራኤል በጋዛው ጦርነት ወቅት የሴቶችን የጤና ተቋማት በስልት በማውደም በፊልስጤማውያን ላይ የዘር ማጥፋት ተግባር ማካሄዷና ጾታዊ ጥቃት እንደ ጦርነት ስትራቴጂ መጠቀሟን በትላንትናው እለት ባወጣው ሪፖርት ገልጿል የእስራኤል ጠቅላይ ሚኒስትር ቤናሚ ኔታናው ናው አድሏዊና ጸረ ጽዮናዊ ነው በማለት የሪፖርቱን ግኝት ውድቅ አድርገውታል ተመድ ሽብረተኛውን ሐማስ በፈጸመው በሰብአዊነት ላይ የተፈጸመ ወንጀሎችና የጦር ወንጀሎች ላይ ከማተኮር ይልቅ እስራኤል በአስተኛ ክስ በድጋሚ ማጥቃት መርጧል ብለ ኔታናው ናው ባወጡት መግለጫ የእስራኤል ባለስልጣናት የወሊድ መጠን ለመቀነስ ያለሙ ክልከላዎችን በመጣል ጭምር የፍልስጥማውያንን የወሊድ አቅም በማዳከም በሮም ስታቱ ና በጄኖሳይድ ኮንቬንሽን የዘር ማጥፋት ተግባር ውስጥ አንዱ የሆነውን ተግባር ፈጽመዋል ሲል ምስራቅና ኢየሩሳሌም እንዲሁም እስራኤልን ጨምሮ በእስራኤል በተወረሩ ቦታዎች ላይ ምርመራ ያደረገው የተመድ ነጻ ዓለም አቀፍ ኮሚሽን በሪፖርቱ የገለጸው በሕክምና አገልግሎቶች ላይ ገደብ በመጣሉ ምክንያት የእናቶች ሞት መጨመሩና ይህም የሰው ዘርን ከማጥፋት ጋር የሚስተካከል እንደሆነ ኮሚሽኑ ጠቅሷል። ሪፖርቱ እንደገለጸው ሐማስ ጥቅምት 7 2023 በእስራኤል ላይ ጥቃት ማድረሱ ተከትሎ የእስራኤል ኃይሎች በሐማስ ላይ በከፈቱ ዘመቻ ፍልስጤማውያን ልብሳቸውን በመግፈፍና በአደባባይ እርቃናቸው እንዲታዩ አድርገዋል፣ ወሲባዊ ጥቃትን ፈጽመዋል ተደርጎባቸዋል። እስራኤል ግን የቀረቡባትን ክሶች ሙሉ ለሙሉ አስተባብላለች። የተወዳችውና የተከበራቸው የኢትዮ ኒውስ ቤተሰቦች የዕለቱ መረጃዎች እነዚህ ነበሩ። መልካም ጊዜ የምኛለው።